በጣም ሰላም የተወደዳችሁ ውድ ቤተሰቦች እንደምናላቸው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በጠቃሚ ቪዲዮ ተመልሼ መጥቻለሁ። ዛሬ ቫዝሊን እንሰራለን። እንደ ጭቃ ቅባት የምጠቀመውን ቫዝሊን አብረን እንሰራለን። እናንተም ሰርታችሁ ተጠቀሙ፣ ለውጥ ታመጣበታላችሁ። በጣም ብዙ ቪዲዮ ነው የለቀቁት እንግዲህ ስለ ቫዝሊን። በጣም አብዛኛው ቪዲዮ ላይ በጣም ለውጥ እንዳመጣችሁበት እንደተጠቀማችሁበት እንደጠቀማችሁ ቫዝሊን ገልጻችሁልኛል። አሁንም አብረን ስራ በደንብ ነው። ዛሬ በብዛት ነው የምሰራው ና ብቻውን አልጠቀምም። እንኳን ቫዝሊን ቅባት ራሱ ገዝቼ ብቻውን አልጠቀምም። ሰራለሁ የሆነ ነገር ደብለቅ አረግበታለሁ። ያው ስለለመድክ ይመስለኛል እና ይህን ነገር እንትንበሉ። እንደገና ደግሞ አንዳንድ ቦታ ላይ እያየሁኝ ነው። በጣም የተወዘጋገበ ነገር አለ። እኔ የጸጉር ባለሙያ አይደለውም ብያቸው አለ። ግን የራሴን ልምድ በቤተሰብ ላይ የማደርገውን ነገሮች ነው ወደ እናንተ ሼር ማደርግላቸው። በተለይ የኔን የራሴ ልምድ ነው። ጸጉሬን የምጠብቅበትን መንገድ ነው ነግራችሁ እና ፀጉር፣ እስካሁን ድረስ ጥቁር ሆኖ ቤተሰብ ጠቅላላ አሁን ሽበት በሽበት ሆኗል ማለት የዛን ያክል ባይሆንም ቢያንስ አንድ ሀያ አንድ አስራ አምስት ሽበት የጠፋባቸውን ቤተሰብ ላይ ቢታይ ማለት ነው። እንኳን ከኔ በታች ራሱ ያለ ወንድሜው ሽበት አለበት። ያው እኔ ግን እስካሁን ድረስ ጥቁር ፀጉር ነው ይዤ ያለውት ማለት ነው እና ያን ያንድ ልምዴን የተጠቀምኩትን ነገር ነው ወደ እናንተ ሼር የማደርግላችሁ። ሹሩባ ተሰርቶ እስከ 15 ቀን ድረስ አቆያለሁ። እስከ 10 ቀን ድረስ፣ እስከ ሰባ ቀን ድረስ የምትሉ ቤተሰቦቼ በጣም ጥንቃቄ ማድረግ አለባቸው። ሹሩባ በባህሪው እኔ አልመክርም። ሹሩባ አንደኛ ነገር ጸጉራችን እንዲነፍስበት አያደርግም። ዘና ብሎ እንዲያድግ እንዲፋፋ አድርገው ምናልባት በጣም የ ይሄ የላላ ሹሩባ ሊሆን ይችላል። ግን ወደኋላ የሚሰሩ ሹሩባዎች አብዛኞቻቸው ከፊት ለፊት ወደኋላ ፀጉራችን እንዲሄዱ የሚያደርጉ ናቸው። ግን አለ ያድጎባት ሹሩባ ለምሳሌ እኔ እህቴ። የህቴ ልጅ አድርጉባች ሽሩባ ስትመጣ ስትመጣ እንደዚህ አንዳንድ ጊዜ ትሰራናለች። እንደዚህ ነው፣ በጣም ቆንጆ ነው። ይሄ እንደዚህ ነው የምሰራው ራሱ ማለት ነው። ወደዚህ ነው የሚሰራው ወደኋላ ሳይሆን እንደዚህ ተካፍሎ፣ ያ በጣም ይላላ ነው። እነሱ ሲሰሩት በጣም አላልተው ነው እና ከዚህ ጋርም አይጠብቅም። ስለዚህ ፀጉሩ በጣም ይመቸዋል። እንደዚህ አይነቶቹ ምናልባት ልመክር እችላለሁ። እነሱም ቢሆኑ ቢያንስ ከሰባት ቀን ወይ ከስድስት ቀን ማለፍ የለባቸውም ተሰርተው ማለት ነው። በቃ ይበጣጠሳል። ውስጥ ደግሞ ቆዳችን ሲሞቀን አለርጂክ የመስራት ለፈንገስ ባክቴሪያ ይሆንና የማሳከክ ብናይ ነገሮች ሲያርፉ እነዚያ ነገሮች ጸጉራችንን የመነቃቀል የመበጣጠስ ባህሪ ስለሚኖራቸው እነዚህን ነገሮች ጥንቀቅ አንዳንድ ቦታ ላይ እነዚህን ነገሮች ስለማይ መነቃፊ አይደለም፣ ግን እኔ ከዚህ ከልምድ አንጻር ያ ነገር ጥሩ አይደለም በኋላ አይ ነገር እኮ እንደዚህ አይነት ነገር ተፈጠረ ከምንል መጀመሪያ ማስተካከል ያለብን ነገሮች መስተካከል፣ መጠቀም ብቻ አይደለም። በነገራችን ላይ መጠቀም ብቻ ሳይሆን ፀጉራችንም ትሪት ማድረግ ነው፣ ቁጥጥር መስራት እንዳልኳችሁ መግመድ፣ ቢያንስ ለአራት ቀን ለአምስት ቀን እንደዚህ አይነት ነገሮችን እያፈራርቃችሁ ብትሰሩበት በቃ ተሰርቶ አምስት ቀን እንደው በዛበት እንዲያውም፣ አምስት ቀን ለምሳሌ ቁጥርጥር ከሆነ አምስት ቀን መግመድ፣ ግን ከሶስት ቀን በላይ አሁን ለምሳሌ ትዊስት ሰሩት፣ ከሶስት ቀን በላይ አይቀመጥ ብዬ ነው የምመክረው። ለምን እሱም ይበጣጥሳል። እንደዚህ ብትችሉ እንደዚህ ብትሰሩት ቆንጆ ነው። አላልታችሁ፣ ቁጥርጥርም ቢሆን አላልታችሁ። እኔ ሁልጊዜም እንደማስረዳችሁ ማለት ነው። እነዛ ነገሮች ተግባራዊ ብታደርጉ በጣም ደስ ይለኛል። አንዳንድ ስህተቶች ባይሰሩ ባይደገሙ ብዬ እመክራለሁ። ዛሪ እንግዲህ ሁልጊዜም ጊዜም ሰርተነዋል። በጣም አብዛኞቻችሁ ቶቼ ተጠቅመንበታል፣ ለውጥ አምጥተንበታል፣ በጣም ጠቅመናል ብላችሁኛል። ዛሬ እንሰራለን ማለት ነው። በተለያየ በሶስት አይነት ነገር እንሰራዋለን። በጣም ጠቃሚ ነው። እኔ ጭቃቅባት ትቻለው ነግሬያቸዋለሁ። ፈሳሽ ቅባት ለቆዳ ይጠቀማለሁ። ለጸጉሬ ግን ሙቀት ሲሰጥልኛል ፀጉሬ እንዳይደርቅ ያደርገዋል። ጥቁር እንዲሆን ያደርግልኛል። ያው ብዙ ጥቅም እንዳለው ነገሪያቸዋለሁ እና ብዙ እንደተጠቀምኩበት ብዙ ጊዜ እንደተጠቀምኩት ነገሪያቸዋለሁ። ዛሬም እንሰራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ላይክ አድርጉ፣ ላይኩ በጣም ስለሚጠቅመኝ ነው። ሰብስክራይብ እንኳን ባታደርጉ ላይክ አርጋችሁ እለፉ ማለት ነው። እንግዲህ በቅንነት በጣም ነው የምወዳችሁ። መንገዳችሁ ሁሉ እየቀና ይሁንልኝ። እግዚአብሔር ባላችሁበት ይጠብቅልኝ። ያሰባችሁት ሁሉ ተሳክቶ ወደ ሀገራችሁ ፈጣሪ ይመልስልኝ። ሀገራችንን ሰላም ያድርግልን። እሽ ቤተሰቦቼ እንግዲህ እነዚህ አራት ነገሮችን ነው መጠቀመው ቫዝሊኑን ስሰራ ማለት ነው። ይሄው እንደዚህ ቆረጥ ነው ያደረግኩት። ጅንጅ ብሉ ግን በዚህ በስኳር ማንኪያ ያደረግኩት። ይሄ ደግሞ ቁርቁራ ነው፣ ወይም ደግሞ ቀሲል። በአረብኛ ምንድን ነው የሚባለው ብላችሁኛል? ሰድር ነው የሚባለው። እንግዲህ ወደ ትግራይ አካባቢ ገባ እንደሚባል ነው እንግዲህ የሰማሁት። እዚህ ጋር ግማሽ ሹርባ እንግዲህ ያክልም አልሞላም፣ ችግር የለውም። ግማሽ ሹርባ ማንኪያ ነው መጠቀም ያለባችሁ። ከዛ በላይ መብዛት የለበትም። ቅርፉድ ብያችኋለሁ። ጅንጅ ብሉም እንደዛው ማለት ነው። ይሄንን ሁለት የሹርባ ማንኪያ ያደረኩት ምንም ችግር የለውም። ይሄኛው ቢበዛም ቢያንስም ችግር የለውም። ግን ያው ይሄም ትንሽ የማድረቅ ኃይል አለው ሲበዛ ማለት ነው። ለምን በውስጡ ምንም አይነት የቅባት እንትን ስለሌለው ያው የማለስለት ነገር ብቻ ነው ያለውና ከበዛ ግን ያው ያደርቃል። ይሄኛው ግን ያው ቅባትነት ቢኖረው በውስጡ በጣም ብዙ ኃይል ስላለ ቆዳችንን የማሳሳት የማሳከክ፣ ጸጉራችንን ከበዛ የመቁራጥ ባህሪ ሊኖረው ይችላል። እንግዲህ ዛሬ ቫዝሊን እንደዚህ ነው። ይሄው እንደምታዩት እንደዚህ ነው የሚሸጠው፣ ተለክቶ ነው። በነገራችን ላይ ይሄ እንደዚህ መቶ ብር ነው ማለት ነው። እንደዚህ ሰላሳ ሰላሳ ብር ነው እንደዚህ የሚሸጠው ማለት ነው። በፊት በነገራችን ላይ እርካሽ ነበረ ግን አሁን ጨምሯል። እና እኔ ብዙ ነው የጨረስኩት። ለሰው በጣም ብዙ ነው የሰራሁት ስሪልኝ እያሉኝ ማለት ነው። እና ሰራላቸዋለሁ እኔ ግን ዛሬ በርከት አርጌ ነው ሁለት ምናምን በር የምሰራው አሁን ዛሬ ግን እንደዚህ ጨመር አርጌበታለሁ ማለት ነው። እነዚህ ሶስቱን አንድ ላይ እንግዲህ አንድ ላይ ነው ቅጥ ማረጋቸው። ሞቀጫ ከሌላችሁ ግን እንግዲህ ምንም ማረጋቻለን እንደዚህ መጠቀም ትችላላችሁ። ግን ብትወቅጡት በጣም ቆንጆ ነው፣ ከውስጡ በደንብ ይወጣላችኋል ማለት ነው። በደንብ የወጣው እንግዲህ ቀሴሉና ሮዝመሪው ከለሩ ነው እንግዲህ በደንብ ሲወቀጥ አረንጓዴ ሆኖ እንትን ያለው ቅርምፉዱ ያው እንትናላለን ማለት ነው። እንግዲህ አሁን ያው መስሪያ እንግዲህ በዚህ ላይ እናደርጋለን። አና ፈላም ወይም አናን ተከትከውም ለምን ቫዝሊኑ ራሱ ያለቀለት ስለሆነ ብያቸዋል። ሁሌም እንደምላችው እንደምላችሁ ቆዳችን ላይ የሚያሳክክ ነገር የሚያመጣብን አብዛኛውን ጊዜ ስለመታፈሉት ነው። ስትሰሩ በስነ ስርዓት አሰሩትም። ስለዚህ በስነ ስርዓት መስራት አለባችሁ ማለት በህጉ መሰረት። ህጉ ምንድነው? ያለቀለት ቅባት ተመልሶ ሰዓት ላይ አይፈላም። እሺ እንደዚህ አድርጌያለሁ ቀይ ላይ ስለዚህ አሁን ለሰስ ባለ እሳት ላይ ጥድናዋ አቀልጠዋለሁ ማቅለጥ ብቻ ነው ሌላ ነገር ምንም አታደርጉም ማለት ነው አያችሁ መቅለጥ ጀምሯል ያው በደንብ እየቀለጠ ነው ይሄው እንደምታዩት ሙሉ ለሙሉ ቀልጧል ግሏል ስለዚህ አሁን ይሄው እንደዚህ ሲሆን በቂው ነው በነገራችን ላይ በእነዚህ በአራት ነገሮች ብቻ ሳይሆን በተለያየ በጥቁሩ አዝሙድ መስራት ትችላላችሁ። በተለያየ ነገሮች መስራት ትችላላችሁ። ያው እኔ ይሄንንስ ለራሴ ለጸጉሬ አስፈላጊ ስለሆነ በራሴ ፍላጎት በራሴ እንትን ነው እና ለእናንተም ደግሞ የሚጠቅማችሁ በጣም ለውጥ የምታመጡበት ነገር ስለሆነ እኔ የሰራሁላችሁ እንጂ ጥቁር አዝሙድ አሉ። ለምሳሌ እኔ ከቫዝሊን ጋራ ጥቁር አዝሙድ አልሰራም። ከርዳዳ ጸጉር ደረቅ፣ በጣም የሚደርቅባችሁ ጸጉር የያዛችሁ ህቶቼ ግን ጥቁር አዝሙድ በደንብ አርጋችሁ አንድ ሶስት ማንኪያ ምናምን የሹርባ ማንኪያ አርጋችሁ መስራት፣ ከዚህ ጋራ በቫዝሊኑ መስራት ትችላላችሁ ማለት ነው። በነገራችን ላይ በጣም ማቀዝቀዝ የለባችሁም ስታጠሉ። ለምን ይረጋል? ቫዝሊን በጣም ነው የሚረጋው፣ ወደዛው ነው የሚረጋው። እንደ ቅባት እንኳን ጊዜ አይሰጣችሁም። ስለዚህ ቶሎ ማጥለል ይኖርባችኋል። አሁን ይሄ ጠቅጣቃ ማጥለያ ስለሆነ ያው ትንሽ ቀስ እያለ ነው የሚያጠለው፣ ግን እንደዚህ አይነት ጠቅጣቃ ማጥለያ ቢቢ ብትጠቀሙ እመክራለሁ ለሁሉ ማለት ነው ብናኙ፣ በተለይ የቅርንፉድ ብናኝ ፀጉራችሁ ላይ ቆዳችሁ ላይ እንዳይቀር ማለት ነው። ያው በጣም ነው የሚያምረው ሽታው። ይሄኔ ምንም የሚረብሽ ነገር የለውም። ሁሉም ማንም ሰው ሊጠላው የሚችለው አይደለም። ወዲያው ደግሞ የመጥፋት ባህሪም ስላለው ችግር የለውም ማለት ነው። ሰው ነው። በማንኪያው እንደዚህ እንደዚህ አድርጋችሁ ለማውረድ መሞከር አለባችሁ። ለምን ከረጋ እንትን አይልም፣ ልብሱ ላይ እንትኑ ላይ ይቀራል። ማጥለያው ላይ ማለት ነው። ያችሁ አያችሁ? እንደዚህ አድርጌ ነው የጨመርኩት። ምንም ነገር የለውም። ዋው! በጣም ነው የሚያምረው። ተመልከቱ፣ ያችሁት። በጣም ነው የሚያምረው። በቃ በጣም ከወደድኩት ነገር የቱ እንደሆነ ልንገራችሁ። ለጸጉራችሁ በጣም ነው ሙቀት የሚሰጥላችሁ። ሙቀት ሲሰጠው ደግሞ ምን ይሆናል? እየፋፋ ነው የሚመጣው ጸጉራችሁ እና በጣም ነው የሚያፋፋው የሚያለሰልሰው እንደገና የሚያጠቁርላችሁ። በጣም ቆንጆ ነው። በጣም ነው የወደድኩት ነገር በቃ ሙቀት የሚሰጠውን ነገር። ለደካማ ጸጉር በተለይ ሎ ፕሮስቲ ላላችሁ እራሱ እህቶቼ በጣም ነው የሚጠቅማችሁ። በእናንተ ደግሞ ሎ ፕሮስቲ ያላችሁ ጸጉር ሎ ፕሮስቲ ያላችሁ እህቶቼ ደግሞ ጸጉራችሁ ሎ ፕሮስቲ የሆነው ጥቁር አዝሙድን መጨመር የለባችሁም። ቅርንፉድን፣ ጅንጅብልን፣ ሮዝመሪ እንደዚህ እያደረጋችሁ ብሰሩት ፀጉራችሁ ይነቃቃል፣ ይፋፋል፣ ይጠቁራል፣ ይስተካከላል ማለት ነው። አሁን ፀጉሬ በነገራችን ላይ ጥንክር ብሏል በደንብ ማለት ነው። በደንብ ጥንክሯል እና በጣም ደስ ያለኝ ነገር የድሮውን ይዘት የድሮውን ፀጉሬን ይዘት ይዞ መቷል ማለት ነው። ያው በጣም ፀጉሬ በጣም ብዙ ነበር በነገራችን ላይ ግን ያው ቢሆንም ጭራሽ ከጠፋው ከብዙዎቻችን ፀጉር ጭራሽ ከጠፋው የኔ በስንት ጣሙ። ለምን እኔ ብዙ ነገሮችን ነው ያሳለፍኩት። ፀጉሬ በጣም ተነቃቅሏል። ያው አብዛኞቻችን ፀጉራችን የሚነቃቀረው ደግሞ በአብዛኛውን ጊዜ በመበሳጨት እያችሁ፣ በጣም ብዙ ነው አይደል? ብዙ ነው ይነክል ከሰራችሁ በጣም ቆንጆ ነው። እንደቀለጠ ነው። ትኩስ ነው። ዋው በጣም ቆንጆ ነው። ለጸጉሩ ማለት ነውና፣ ምንድነው ጸጉራችንን በጣም ሊነቃቅልብን የሚችለው ነገር ደግሞ ምን እንደሆነ ልንገራችሁ። ይሄ መጨናነቅ እንታይ በቃ መጨናነቅ፣ እንደዚህ እንደዚህ አይነት ነገሮች እንግዲህ ምናልባት ሁለቱንም ነገሮች እኩል ማስኬድ ብትችሉ፣ ለምሳሌ እየተጨናነቃችሁ ከሆነ እያሰባችሁ ከሆነ መቸም እንግዲህ አታስቡ ብላችሁ እናንተ ሀሳብ እንግዲህ ይለያል፣ አላቅም ግን፣ አታስቡ ብላችሁ አችልም ቢሆንም ግን እያሰባችሁ ከሆነ ውሃ ጠጡ። ይህን እመክራችሁ። እያሰባችሁ ከሆነ ውሃ መጠጣት ለምን ከበር ያደርግላችኋል። ውሃ ስጠጡ፣ በተለይ ጫፍ ጫፉ የሚደርቅባችሁ ወቶች በደንብ አድርጋችሁ ቫዝሊኑን እንደዚህ መቀባት አለባችሁ። ወደዛው ነው፣ በነገራችን ላይ ሙቀት የሚሰጥላችሁ። እኔ አሁን ያው አልተተኮስኩት ምን አላልኩት እና ሁልጊዜ እንደምላችሁ ከታች ነው የምጀምሩት፣ ጀምሩት። ከታች ነው የምትጀምሩት፣ ከዛ ከፍ እያላችሁ ከዛ ደግሞ የተያያዘ ነገር ካለ በእጃችሁ እያፍታታችሁ። በነገራችን ላይ ቻሌንጁን እንግዲህ ምናልባት ቲቪ ዘግቼ የሚስተካከል ነገር ከሆነ ቻሌንጁን እንቀጥላለን። እውነት አይሆንም ሲለኝ በጣም ነው የተሰማኝ። ምናልባት እህቴ ማርታ ከአሜሪካ በነገራችን ላይ ማርታን በጣም ነው መውዳት። በጣም ቅን፣ ያው ኮመንት ላይ ምናልባት አይታችኋት ብዙ ጊዜ ታያውታላችሁ። እና በጣም ቅን፣ በጣም አሳቢ፣ በጣም በጣም መውዳት። በስተ መጨረሻ ደግሞ ያገኘዋት እህቴ ነችና እና በዚህ አጋጣሚ በጣም ነው መወድሽ ማርትዬ፣ ባለሽበት እግዚአብሔር ይጠብቅልኝ። ባለፈው እንደውም ቀሲል ከአንቺ መውሰድ አለብኝ አንቺን ማበረታታት አለብኝ ብላ ከዚህ ቀሴ ላዘጋጀ ወደ አሜሪካን ሀገር ልኬላታለሁ ማለት ነው። በሆስቴሶች አማካይነት ሄዶላታል። እና በጣም ነው መወደድሽ። እግዚአብሔር ይውደድልኝ፣ ከኔ በላይ እግዚአብሔር ይውደድልኝ። ይህን ነው ምለው። ለእኔ በጣም ቅን የምታስቡ ሰዎች ለእኔ በጣም እኔን የምትረዱኝ በሙሉ እግዚአብሔር ይረዳችሁ። በቃ ጥሩ ማድረግ ሁልጊዜም ጊዜ ለራስ ነውና ጥሩ ነገር ማድረግ በጣም ያስደስታል። ይሄን ፊትፊቱንም እነዚህ መቀባት አለባችሁ፣ እነዚህ ትንንሽ ጸጉሮች እንዲሰለጥኑ አብረው እንዲያድጉ ማለት ነው እና እሷ ቴሌቪዥን ስለከፈትሽ ነው ምናምን ብላኛል፣ ማርቲ እያለችኝ ኮመንቱን አንብቤ ኮመንቱን ግን መልስ አልሰጠውሽም። እኔ በውስጥ መስመር አብረን እናወራለን ማለት ነው በዋትሳፕ ያው ያለውን ነገር፣ ግን በጣም ነው የማመሰግነው በዚህ አጋጣሚ ስለመለሽልኝ ማለት ነው። ከምንም በላይ ደስ ያለኝ ነገር ቢኖር ምን እንደሆነ ልንገራችሁ። ፀጉሬ እየተነቃቀለ አይደለም፣ እግዚአብሔር ይመስገን። በጣም ፀጉሬ እየተነቃቀለ ነበር፣ የሚያሳስበኝ ነው። እንደምታዩት ነው። በቃ ፀጉራችሁን ተንከባከቡ፣ ያምራል፣ ውበቱ ይጨምርለታል፣ ይጨምራል። ምንም በቃ ምንም ስለ ቁመቱ ሳይሆን ስለ ውበቱ ተጨነቁ። ረጅም ፀጉር ይዛችሁ የተበጣጠሰ ፀጉር ብትይዙ ምን ምን ምን ይሰራል እያችሁ የተተኮሰ ነው የሚመስለው። ከዛ እንደዚህ አርጋችሁ ትንሽ እረፍት ትሰጡት አላችሁ። እረፍት መስጠት አለባችሁ። ወደዚያው ከመስራት እረፍት መስጠት እንደዚህ አርጋችሁ ገና ተቀብታችሁት አስር ደቂቃ አካባቢ ወይ አምስት ደቂቃ አካባቢ እንዲ ራሱ ስትዙ እጃችሁ ላይ ራሱ ይለያችኋል፣ የሆነ ሙቀት እየሰጠ ማለት ነው። ፀጉራችሁን እና ሰሞኑን እንዲያውም ጥቁር አዝሙዱ የሰራሁት በውሃ የሰራሁት ነው የመለሰልኝ። በጣም ደርቆ ነበር ፀጉሬ ነግሬያችኋለሁ እና ቢያንስ ለወር ተወር በላይ እራሱ አልተጠቀምኩኝም አልሰራውኝም ነበር እና ማለት ነው ያው ስላልነበርኩም ስላልተመቸኝም። እና ግን ከአሁን በኋላ ያው በርከታ አድርጌ ነው የሰራሁት። ምናልባት ያው የሚገርማችሁ ግን ሰርቼ እንደዚ ሰው ምንድን ነው ምትቀብ? ወይ ምንድን ነው ወይኔ ምንድን ነው? ጭቃ ቅባት ነው የምን ቅባት ነው ምናምን የምቀባው ነገር ያው ፀጉሬንም ስለሚያው ማለት ነው። ወይ ደግሞ ይሄንን የሰራሁትን ይዘውት ይሄዳሉ እና በአብዛኛው ጊዜ በቃ አሁን እንደዛ ነው እየሆነ ያለው፣ እና የትም እራሱ ይዤ እዛው ወይ ያስቀሩብኛል፣ ዘመድ ጋር እንደዚህ ምናምን ይዤ ሲጄ ያው በቦርሳዬ ይዤው ስለምሄድ እዛው ያስቀሩብኛል። እና ቆንጆ ነው ደግመ ስሪልን ይሉኛል። ስለዚህ ምንም የሚያዳግታችሁ ነገር የለም። ሁሉንም ላታገኙ ትችላላችሁ፣ ግን ቅርንፉድና ሮዝመሪ ቀሲል ባታገኙ ቅርንፉድና ሮዝመሪ፣ ጅንጅብል፣ ጥቁር አዝሙድ አታጡን ብዬ ተስፋ አደርጋለሁ። በተልባም መስራት ትችላላችሁ። በተለይ እንነግሪያችኋለሁ ከእርዳዳ ጸጉር ያላችሁ ቤተሰቦቼ ማለት ነው። ከስር ከስር የሚወጡ እነዚህ ትንንሽ ጸጉሮች እንዳይቀነጭሩ ምግብ ይሆናቸዋል ማለት ነው። እንትን እያላቸው፣ እያጠነከራቸው፣ እያፋፋቸው፣ እያጠቆራቸው እያሳድጋቸዋል ማለት ነው። እና ጸጉራችሁን ሁል ጊዜ የያዙ ተንከባከቡ ብላችሁ ፀጉር እናንተ ምስሉት ረጅም ፀጉር አብዛኞቻችሁን የምጠይቁት መቼ ነው ፀጉር የሚረዝመው? ነው አይደለም። መጀመሪያ ጤንነቱን ጠብቁለት፣ ከዛ ጫፍ ጫፉን ደግሞ ይሄ አረሙን አንሱለት። ከዛ ቀስ እያለ ፀጉራቸው እያማረበት። እኔ አሁን እርዝመት አይደለም ፀጉር የማየው አሁን እንደዚህ ብያቸዋለሁ። ከአሁን ፊትም ገጠር አካባቢ ላይ ፀጉር ያለው የተያዘ ፀጉር የተሰራ ፀጉር የሚያምር ፀጉር በአሁ ነው የሚለው እና ራሱ ሳልናገር አላልፉም ጎበዝ ጎበዝ ፀጉርሽን ይዘሻዋል። ለምሳሌ ሰው ትዳር ውስጥ ሲገባ መጀመሪያ የሚጥለው ምን ነው? ጸጉሩ ነው። ከዛ ምን ይላል? መማሀኛ ጡት እያጠባሁ ስለሆነ እንደዚህ ስለሆነ እንደዚህ ስለሆነ ነው። የእናንተን ዝህላልነት ነው እንጂ ጡት ስለምታጠቡ ምናምን ነው። እኔ ወልጃለሁ። አብዛኛውን ሰው ምናልባት ይወልዳል፣ ግን በዛ አይመስለኝም። እንዲያውም እኔ በማይመች ሁኔታ ላይ ውስጥ ነው የወለድኩት። ወልጃ አልታረስኩም። ያን ጊዜ በጣም አሞኝ ነበረ። ሌላ ሌላ ሰው ነበር ልጄን እንኳን ጡት የሚያጠባልኝ የነበረውና ጡት የቆስሎ ምናምን ለአንድ ወር ያክል የምን ገንፎ እናንተ የምትሉት ስጋ የምን አጥሚት ምናምን ገና ምግብ ሲመጣ ው ይዛው ያዙልኝ አልበላም አልጠጣም ምግብ አታምጡብኝ አታድርሱብኝ ነበር ምለው። በጣም እንደ መለከፍ አይነት ነገር ነው ነው። በሶስተኛው ቀን ነው የወጣሁት። የምን አራስ ቤት ነው። ጤነኛ ነኝ ወጣለሁ አልኩ። ያን ጊዜ ያው ልጅነትም ስላለ ወጣው በዛው ተኛው ማለት ነውና በዛም ሁሉ መካከል ጸጉሬ አልጥለው? እንደዛ ታምም ይቆሰረዋሉ ጸጉሬን ማለት ነው። እና መያዝ ነው የሚያስፈልገው እንጂ እንደዚህ ማሙሃኛ መፈለግ የለባችሁም። ያው ማለት ይህን ያክል በጣም አንገብጋቢ ላይሆን ይችላል፣ ግን የተበጣጠሰ ጸጉር ማየት ለእኔ ለራሴ እንደዚህ በመስተዋት ሳይንጋን ያስጠላኛል። እና እዛ ነው የያዙ የምላችሁ። ይህን ያክል እረፍት ከሰጠን ነው በኋላ ይበቀባል። ስለዚህ እንሰራዋለን ማለት ነው። አያችሁ እረፍት ስትሰጡት ጸጉራችሁ አያችሁ፣ ሙቀት ሰጥቶት፣ ሙቀት ሰጥ ሲሰጠው በጣም ነው እንትን የሚለው ራሱ ያስታውቃል። እንደዚህ ስንት ስትሉት እጃችሁ ላይ ራሱ ያስታውቃል። ወደዛው ነው ሙቀት የሚሰጠው። ስለዚህ ወፈር ወፈር አድርጋችሁ ተሰብት አላችሁ፣ ዋው ምን መሰለ ፀጉር ነው የሚሆነው ጸጉራችሁ ማለት ነው። ብዙ ጊዜ የምላችሁ ስትሰሩ፣ ቁጥርጥር ስትሰሩ ከስር መጥበቅ የለበት እያችሁ ይሄ መክረር የለበትም። ላላድርጋችሁ ፀጉራችሁም ጸጓችሁን እንደ ያዘረጋችሁ በተለይ ስትጠቀሙማ በጣም ቀላል ነው የሚሆንላችሁ። በቃ ተፍታታ ጸጉሬ፣ በቃ መድረቁን አቆመ ተፍታታ። ይሄው በጣም ቆንጆ ነው። እያችሁ ያው ስትሞክሩ ታውታላችሁ ምን አይነት ነገር እንዳለው በደንብ ታያላችሁ ማለት ነው። ይሄው ከአንዱ ፊት ይሄን በመሰለ መልኩ እንደዚህ ጨርሻለሁ ማለት ነው። አያችሁት፣ በጣም ነው የሚያምረው። እሺ ይህንን ይመስላል። ቤተሰቦቼ በጣም በሚያምር ሁኔታ ወዛ መሆኗል። አሁን ነው የምነግራችሁ። አሁን ሙቀት ሰጥቶ ተፍታቷ ፀጉሬ ማለት ነው፣ ድርቀቱ በአንድ ጊዜ ማለት ነው። በአንድ ጊዜ በጣም ነው የሚገርማችሁ። እንግዲህ አሁን አስር ደቂቃ ይሆናል አይሆንም። ስለዚህ በአንድ ጊዜ ነው ገና እንደተቀባችሁ ነው ለጥ የምታዩት። ይህንን ሁል ጊዜ እየሰራችሁ ተጠቀሙ። በጣም ቆንጆ ነው። እንግዲህ ነግሬያቸዋለሁ። ታም ተማምረናል በጣም ትልቅ ለውጥ እንዳለው ጸጉር እንደሚያሳምር እንደሚያፋፋ። እኔ አሁን ጸጉሬ እንደዚህ አሁን በጣም ዋው። ራስ ዘመን ምናምን የሚለው ላይ ነገር አይደለም። ጸጉራችሁን እንዴት መጠበቅ እንዳለባችሁ፣ እንዴት መመለስ እንዳለባችሁ፣ እንዴት መንከባከብ እንዳለባችሁ ነው። እየተማማረም ያለ ነው። እድገቱ ቀስ በቀስ የሚመጣ ነገር ነው። እናንተ ጸጉራችሁ ጤናማ አስተዳደርጉ ነው ጸጉራችሁ እያደገ የሚመጣው። ይህንን ይመስላል። እንግዲህ የዛሬ ቪዲዮ በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ብያላችሁ፣ በሰላማችሁ ይብዛልኝ። ባይ ባይ